ህስቃስ ሞቅኖም ሞቅኖም ሞክን ሞክ ትንቢተ ኢሳይያስ ምዕራፍ ሠላሳ ስምንት ከቁጥር አንድም ጀምረን እናያለን። ጌታ ፈቃድ ከሆነ እናያለን። ጌታ የሚናገረው ይናገራል። ሌላም ቦታም ጊዜ ካይሌ ካገኘን ጨምረን እናያለን። እና እዚያ ጋር የሚናገረው ቃል ለመጀመሪያ እግዚአብሔር ለሕዝቅያስ የተናገረው በኋላ ህዝቅኤል ጸሎትን ሲጸል የመለሰው ምላሽን እናገኛለን እና እግዚአብሔር የሰጠውን መልስእና መጀመሪያ የሰጠውንና ሁለተኛ ከጸሎት በኋላ መልስን የሰጠውን መልስን እናገኛለን። ሃሌሉያ ክብር ለአምላካችን ይሁን። ከእግዚአብሔር ዘንድ የመጣውንም ይሄ አይገባኝም፣ እግዚአብሔሮ ይሄንን ቀይር ስትሉ እግዚአብሔር ምን አደርጋል? ይቀይራል። ትንቢተ ኢሳይያስ ምዕራፍ 38 ቦታም ያላዛችሁ ሰዎች ካላችሁ እና ጸሎት ተሰምቶኛል የሚል ነው። ሃሌሉያ ክብር ለአምላካችን ይሁን። ጸሎት ይመ ጸሎት ተሰምቶኛል ኡንጣት መጨሰማኮ ይወቀረስነ አከበየ ሞኖ ኮሎ አሶ ኦዲም

ቤትንም አስተካክል ሃሌሉያ አላው መጀመር ከእግዚአብሔር ዘንድ ለሕዝቅያስ የመጣው ቃል ትሞታለህ የሚል ነው። ከጸሎት በኋላ እድሜ ተጨምሮአለህ የሚል ነው። በኋላ እናገኛለን። ሃሌሉያ እንደሁም ኢየሱስ ነት ሆነ ይ አማንን ይ አጋናን ይ አያሞን ሕዝቅያስን በዚያን ወራት ይ አጋናንም ሕዝቅያስም ለሞት

ሄዶኮ ያረኩ ሄድና ህስቂያስን እንዲበል ማረ ህስቂያስን ክዲታኩሬ የአባትን የዳዊት አምላክ እዝጋብሄር እንዲ ይላል አን ዋይክ አን ዳዊትክ ዋይ ኪን ኪዮ ላይታኩሬል ኪዮ ላይታኩሬ አን ዋይክ አን የአባትን ዳዊት የአባትን ዳዊት የዳዊት አምላክ እንዲዝጋብር እንዲ ይላል አን ዳዊትክ ዋ ኪን ኪዮላ ጸሎትንም ሃሌሉያ ጸሎትንም ሰምቻለሁ፣ እንባይንም አይቻለሁ። እነሆ በእድሜ ላይ አስራ አምስት ዓመት ይጨምርሃለሁ። ሃሌሉያ ሃሌሉያ ሎም የስነቶን ሞለካይን ከበዮነ ሉጤ ዋርኮ ትሞታለህ፣ ቤትን አስተካክል የሚል መልእክት ነው የመጣው። መጀመሪያ የመጣው ትሞታለህ እንጂ

የነገስታትንም ወገብ ይፈታ ዘንድ ሃሌሉያ። የነገስታትንም ወገብ ይፈታው ዘንድ ባህርያችንም እንዲገዛው መዝገባውንም ይፈታው ዘንድ መግዘኝም በፊቴ ይከፍት ዘንድ ቀኝ እጄ ለያዘው ለቀሪዎስ እንዲህ ይላል ሃሌሉያ በፊቴ ተራሮዎችን ትክክል አደርጋለሁ። የናስንም ደጅ እሰብራለሁ። የብረትንም መወርወሬ እቆርጣለሁ። በስሜ የሚጠራውንም የእስራኤል አምላክ እዝጋ ብሄ እኔ እንዲሆነው ታውቅ ዘንድ በጨለማ የነበረችውን መዝጋብ በስውርም የተጠበቀችውን ሀብት ሃሌሉያ እሰጣለሁ ስለ ባሪሃ ስላም ያይቆብ

ለቀኝ እጅ በፊቴ ሄዳለሁ። ተራሮችን ትክክል አደርጋለሁ። የናስምን ደጅ እሰብራለሁ፣ የብረትን ማወርወረችን እቆርጣለሁ። በስሜ የሚጠራው የመረጣው የእስራኤል አምላክ እግዚአብሔር እኔ እንደሆነው ታውቃለህ። ሀሌሉያ አንዋይ ኢጃይ ዋ አንንፍ ሚሳ ለቆቶ

በቁልምጫም ስምህን ጠርቻለሁ። አንተ ግን አታውቅምና እኔ እግዚአብሔር ነኝ አለቅቶዮ አንጓ ከባላ